ጊዮርጊስ ማለት ኮከብ፣ ብሩህ፣ ሐረገ ወይን፣ ፀሐይ ማለት ነው። ቶማስስ ዘልዳ እንዲለው ሀገሩ ልዳ ነው። አባቱ ዞሮንቶስ ይባላል በልዳ መስፍንነት ተሹሞ ይኖር ነበር። እናቱም ቲዮብስታ ትባላለች። ማርታ፣ ድስያ የሚባሉ እህቶችም ነበሩት። ዐሥር ዓመት ሲሆነው አባቱ ሞቱ። ሌላ መስፍን ተሹሞ ደግ ክርስቲያናዊ ነበርና ከቤቱ ወስዶ እያስተማረ አሳደገው። እርሱም ፈረስ መጋለብ፣ ቀስት መወርወር ለመደ። ጦር ሜዳ ወጥቶ ከጠላቶቹ መሃል ገብቶ እኔ የክርስቶስ ወታደር ጊዮርጊስ መጣሁባችሁ ሲላቸው ደንግጠው ይሸሹ ነበር። እንዲህ እያለ አድጎ ሀያ ዓመት ሲመላው መስፍኑ የአስራ አምስት ዓመት ቆንጆ ልጅ ነበረችውና እርሷን አግብቶ ሀብቱን ወርሶ ይኖር ብሎ ድግስ ሲደግስ ዳስ ሲያስጥል ጌታ ቅዱስ ጊዮርጊስን ለዚህ አላጨውምና የመስፍኑን ነፍስ ወሰደ። እርሱ ሐዘኑን ጨርሶ ወደ ቤሩት ሄደ። ይህች ቤሩት በኢያሪኮ ዳርቻ ያለች ቅጥሯ ሰፊ አንበዋ ጽኑ የሆነች አገር ናት። ሰዎቿ ግን እግዚአብሔርን የማያውቁ ድራጎን የሚያመልኩ ነበሩ። ድራጎን እንደ ንስር ሁለት ክንፍ፣ እንደ ፍየል ጽህም፣ እንደ አንበሳ ፈርጣማ ክንድና እግር፣ እንደ ዘንዶም ጅራት ያለው አንገቱ እንደ ሰጎን እየሰገገ፣ ጥርሱ እንዳዞ ጥርስ የረዘመ ታላቅና አስፈሪ አርዌ ነው። ሲርበው በባህር ውስጥ ያሉ እንስሳትን በአየር ያሉ አእዋፍን፣ በዱር ያሉ እንስሳትን፣ አራዊትን በትንፋሹ እየገደለ ይበላ ነበር። በዚህ ምክንያት ሕዝቡ ሴት ሴት ልጆቻቸውን እየገበሩለት ይኖሩ ነበር። ልጆቻቸውንም ሰጥተው ቢጨርሱ ሹሙን ልጆቻችንን ሰጠን ጨረስን፣ ሚስቶቻችንን እንዳንሰጥ፣ ያለ እነርሱ መኖር አይቻልንም። ካልሰጠነው ደግሞ ይፈጀናል። ስለዚህ ወደ ሌላ ሀገር እንሄዳለን አሉት። እኔም ልጄ እንሰጣለው፣ ሀገራችሁን ትታችሁ አትሄዱ አለ ሹሙ። ጊዜው ሲደርስ የሹሙን ልጅ ወስደው ከግንድ አሰሩለት። ቅዱስ ጊዮርጊስ በዚያ ሳያልፍ ልቅሶዋን ድምፅ ሰማ። ምን ሆነሻል አላት። ለአምላካችን ለደራጎን ተሰጥቼ ነው አለችው። አምላካችሁ ወዴታለ አላት። ምግቡን ሊፈልግ ሄዷል። ከመጣ የተናኮልሃልና ፈጥነ ሂድ አለችው። እኔማ ምን አይል አለኝ! ከኔ ጋር ያለው ግን እርሱ ያቸንፈዋል አላት። ይህንን ሲነጋገሩ ደራጎን ምድሪቱን እያነዋወጠ መጣ። ሊበላው ሲቀርብም ስመ እግዚአብሔር ጠርቶ ቢያማትብበት በላዩ ላይ ያደረ ሰይጣን እንደ ጉም ተኖ እንደ ትቢያ በኖ ጠፋ፣ ኃይሉ ደከመ። አንገቱን በታሰረችበት ገመድ አስሮ እሷ እየጎተተች እሱ በፈረስ ሆኖ ከተማ ደረሰ። ሕዝቡ ሊያስፈጀን ነው ብለው ይሸሹ ጀመር። አጽናንቶ መለሳቸው። አምላካችንን ለምን አመጣህብን አሉት። ይህ ራሱን እንኳን ማዳን አይቻለውም እንደምን አምላካችሁ ይሆናል አላቸው። አምላካችንን አንተውም አሉ። እንዲህ ካላችሁማ እለቀዋለሁ ይፈጃችሁማል አላቸው። ባይሆን ከገደልከው በአምላክህ እናምናለን አሉ። ከከተማ አውጥቶ በጦር ወግቶ ገደለው። ይህንን አይተው በእግዚአብሔር ስም አምነው ተጠምቀዋል። አውሬውን ከገደለበትና ከመሃል ከተማ ሁለት አብያተ ክርስቲያናት ተሠርተዋል። በዚህ ጊዜ የፋርሱ ንጉሥ ድድያኖስ ሰባ ነገሥታትን ሰብስቦ ሰባ ጣዖታት አቁሞ ያሰግድ ጀመር። የአባቴን ምስፍና ተቀብዬ ልምጣ ብሎ እጅ መንሻ ይዞ ብላቴኖቹን አስከትሎ ቢሄድ ሃይማኖታችሁን ካዱ፣ ለጣዖት ስገዱ ብሎ አውጆ ሕዝቡ ለጣዖት ሲሰግዱ አገኘ አምልኮተ እግዚአብሔር ቀናኢ ነውና አዘነ። ወርቅ ብሩን ለነዳያን መጽውቶ ብላቴኖቹን አሰናብቶ ነገሥታቱ ከተሰበሰቡበት ገብቶ እኔ ክርስቲያነኝ፣ በኢየሱስ ክርስቶስም አምናለሁ አለ። ዱድያኖስ ሦስት ዓመት ሙሉ ሃይማኖታችሁን ካዱ፣ ለጣዖት ስገዱ ሲል እንዲህ አለኝ፤ አንድስ እንኳ የለም። ለመሆኑ የማን ልጅ ነው? ሀገሩስ ወዴት ነው? አለ እሱም ከእኔ ጋር ምን ኅብረት አለህና አባቴንና ሀገሬን ትጠይቀኛለህ ብሎ መለሰ። ሌሎች ያውቁት ነበርና የዞሮንቶስ መስፍን የልዳ ልጅ ነው አሉት። አንተማ የእኛነህ ነህ በዐሥር አይጒር ላይ ሾመሃለው። የእኔን አምላክ አጵሎንን አምልክ አለው። ሹመት ሽልማቱ ለአንተ ይሁን ሲል ቅዱስ ጊዮርጊስ መለሰ። አምላኬ ክርስቶስን አልክድም አለ። ተቈጥቶ በእንጨት አሰቅሎ ሥጋውን በመቃጥን አስፈተፈተው። ረጃጅም ችንካሮች ያሉበት የብረት ጫማ ጫምቶ ይዳለው። ችንካሮቹም እግሮቹን በሳስተው ወጡ። ደሙ እንደ ውሃ ፈሰሰ፣ አጥንቱ ደቀቀ። መሄድ አቅቶት አጐንብሶ ሄደ። መከራው ሲጸናበት እግዚአብሔርን አምላኬ ሆይ ይህንን ከሃዲ እስካሳፍረው ድረስ ነፍሴን አትውሰድ ሲል ወደ እግዚአብሔር ጸለየ። እግዚአብሔር አምላካችንም ቅዱስ ሚካኤል ልኮ ፈወሰው። በዚህ ጊዜ ንጉሡ በድጋሚ ይዞ በሰባ ጭንካር አስቸንክሮ በእሳት አስተኩሶ አናቱን በመዶሻ አስቀጥቅጦ በወዱ ላይ የደንጊያ ምሰሶ አሳስሮ እንዲያንከባልሉት አደረገ። ሆኖም ግን የእግዚአብሔር ፈቃድ አይደለምና የማይሞት ሆነ። ሥጋውን በመጋዝ አስተለተለው፣ ጨው ነሰነሰበት። ቅዱስ ጊዮርጊስ ሥጋው ተቆራርጦ ወደቀ። ከዚህም በኋላ በዝግ ቤት ትተውት ሄዱ። ደም ወማይ ወሐሊብ እምነ ክሳዱ ፈልፈለ።

ተከለለ ዞበ ተከለለ ዋይስ በመንፈቀ ሌሊት ጌታ በእጁ ዳሶ አስነስቶ፣ ገና ለስድስት ዓመት ስለ ስሜ ትጋደላለህ፣ ሦስት ጊዜ ትሞታለህ፣ በአራተኛው ታርፋለህ አለው። ሲነጋ ከንጉሡ ሄዶ አንተ ከሃዲ እፈር፣ አምላኬ አዳነኝ አለው። በሥራይ የሚያሸንፍልኝ ባገኝ ቤቱን በወርቅ እሞላለታለሁ ብሎ ንጉሡ አዋጅ አስነገረ። አትናሲዮስ የተባለ ጠንቋይ መጥቶ ንጉሥ ወይ ሺህ ዓመት ንገስ፣ ጠላት ይደምሰስ አለው። በምን አውቀዋለሁ አለው። ላማስ መጥቶ በጆሮዋ ቢያንሾካሾክበት ከሁለት ተሰነጠቀች። ንጉሡም ይህንን ምታ ታይቶ ቅዱስ ጊዮርጊስንም እንደዚሁ የሚያደርግለት መስሎት ደስ አለው። ሆድ በጥብጦ አንጀት ቆራርጦ የሚገድል መርዝ ቀምሞ አስማተ ሰይጣንን ደግሞ ሰጠው። ስመ እግዚአብሔር ጠርቶ ቅዱስ ጊዮርጊስ ያን መርዝ ቢጠጣው እንደ ጨረቃ ደምቆ እንደ አበባ አሸብርቆ ተገኝቶአል። በዚህም ጊዜ ጠንቋዩ ማረኝ ብሎ ከእግሩ ስር ወደቀ። መመለሱን አይቶ የቆመባት መሬት በእግሩ ረግጦ ውሃ አፍልቆ ወደ ጌታ ቢያመለክት ሐዋርያው ቶማስ በአካለ ነፍስ መጥቶ አጥምቆት ጥር 23 አንገቱን ለሰይፍ ሰጥቶ በሰማይትነት አርፏል። ቅዱስ ጊዮርጊስን ግን በመንኮራኩር አስፈጭቶት ከጠልቀ ጒድጓድ ጥሎት ደንጊያ አትሞበት ንጉሡ ተመለሰ። ጌታችን መድኃኒታችን ኢየሱስ ክርስቶስ የተፈጨ ሥጋውን በእጁ ዳሶ መንፈሱን መልሶ አንስቶታል። እግረ መንገዱን አሕዛብን እያስተማረ ከንጉሥ ዘንድ ቀረበ። ንጉሡንም አንተ እፈር አምላኬ ከሞት አስነሳኝ አለው። ተበሳጭቶ በብረት አልጋ አስቸንክሮ ከበታቹ እሳት አንድዶበታል። እሳቱም ደሙ ቢነጥብበት እልም ድርግም ብሎ ጠፍቷል። ከዚህ በኋላ ክርስቶስ አምላክ ነው ትላለህን? ምን አድርገህ ታሳየናለህ አሉት። የለመለመውን እጽ የደረቀውን ዓለም ልሞ ከሞቱ 430 ዘመን የሆናቸውን ሙታንን አስነስቶ አሳይቷቸዋል። በረሃብ በጽሕም ይሙት ብለው የሚላስ የሚቀመስባት ከሌላት ደሃ መበለት ቤት እንዲታሰር ንጉሡ አዘዘ። ከምሰሶ ጋር አሰሩት። ራበኛ ብይኝ አላት። የምትሰጠው ብታጣ ወደ ደጅ ወጣች። ስትመለስ የታሰረበት ምሰሶ ለምልሞ ዐሥራ አምስት ክንድ ያህል ከጣራው አልፎ፣ ካጠገቡ እንጀራ የተሞላ መሶብ ተቀምጦ፣ እህሉ ዘይቱ በየእቃው ሞልቶ አገኘች። እነሆ የገሊላውያን አምላክ ሰው ተመስሎ ከሰማይ ወርዶ ወደ ቤቴ ገባ አለች። ቅዱስ ጊዮርጊስ ግን እኔ አገልጋዩ እንጂ እርሱን አይደለሁም አላት። ጆሮ የማይሰማ ዐይኑም የማያይ አፉም የማይናገር አንካሳ ልጅ ነበራት። ሰው እንዳያየው ሸሽጋታ ኖረው ነበር። አምጥታ የቅዱስ ጊዮርጊስ ጭኑን ብታስነካው፣ ዓይኑ በርቶለታል። ጌታዬ ጆሮንም አፉንም እግሩንም ፈውሰው አለችው። ይህስ ጊዜው ገና ነው ብሎ መለሰላት። እርሱም ቅዱስ ሚካኤል ከእስር ፈቶት መበለቲቱ ከነ ልጇ አጥምቆ እያስተማረ ወደ ንጉሡ ተመለሰ። ንጉሥ ዱዲያኖስ የሚያደርገው ጠፋው። በመንኮራኩር ፈጭታችሁ ደብረ ድራስ ወስዳችሁ ንዙት አለ። ፈጭተው ወስደው ቢነዙት ሥጋው ያረፈበት ሳር ቅጠሉ፣ ደንጊያው፣ እንጨቱ ሁሉ ጊዮርጊስ ቅዱሱ ለእግዚአብሔር ጊዮርጊስ ሰማየቱ ለእግዚአብሔር እያሉ አመስግነውታል። ጌታም ሦስተኛ ከሞት አስነስቶታል። ጭፎቹን ተከትሎ አምላኬ ከሞታ ዳነኝ አላቸው። ደንግጠው ከእግሩ ስር ወደቁ። መሬቱን በእግሩ መቶ ውሃ መንጭቶ ቅዱስ ዮሐንስ አጥምቋቸዋል። ከዚህ በኋላ ንጉሥ ልሹምህ ልሸልምህ ለአጵሎን ስገድ አለው። ከሾምከኝማ ሌላ ምን እሻለው? እሺ ይሰግዳለሁ ብሎ መለሰለት። እንኪያስ እስከ ዛሬ ባጠፋዎት ይቅር በለኝ ብሎ ከእልፍኝ አስገብቶት ወጣ። ንግሥቲቱ እለ እስክንድሪያ ትባላለች። ስመ እግዚአብሔርን ጠርቶ ሲያመሰግን ሰምታ ምን ማለት ነው ስትል ጠየቀችው። እርሱም ይህን ምክንያት አድርጎ አስተምሮ አሳምኗታል። ቅዱስ ጊዮርጊስ አጵሎን ሊሰግድ ነውና በአደባባይ ተሰብሰቡ ብሎ አዋጅ በንጉሡ ተነገረ። ያቺ መበለት ልጇን አቅፋ ሐሰቲውን ጊዮርጊስ ለአጵሎን አይሰግድም እያለች ታለቅስ ነበር። ልጅሽን ከዚህ አኑሪው አሏት። በዚያም አስቀመጠችው። ተነስተ መልእክቴን አድርስ አለው። ተነስቶ ቆመ። ከቤተ ጣዖት ገብተህ አጵሎንን የክርስቶስ አገልጋይ ጊዮርጊስ ይጠራሃል በለው አለው። ሄዶ ቢጠራው በዚያ ያደረ ሰይጣን አቤት አቤት እያለ እየጮኸ ሕፃኑን አስከትሎ መጥቶ ከፊቱ ቆመ። ሕፃኑ በዚያ አጋጣሚ እግሩን፣ ጆሮውን፣ አፉን ፈውሶታል። በውኑ አንተ አምላክ ነህን አለው። ቢሰውልኝ ቢሰግዱልኝ እንጂ አምላክ አይደለውም ሲል ያ ጣዖት መለሰ። እንኪያስ ዳታንና አቤኖርን የዋጠች ምድር ተዋጥህ አለው። ምድሪቱም አፏን ከፍታ ያን ጣዖት ዋጠችው። ቅዱስ ጊዮርጊስ እንዲህ እንዲህ እያለ ተጋድሎን አደረገ። ትምህርቱን ሰምተው ተአምራቱን አይተያመኑ በሺህ የሚቆጠሩ ነበሩ። ቅዱስ ጊዮርጊስ ይህንን ተጋድሎን ሲፈጽም ቆይቶ በ27 ዓመት ዕድሜው ንጉሡ በሰይፍ አስመትቶት በሰማዕትነት አልፏል። አንገቱ በተቀላ ጊዜም ደም ውሃና ወተት ከአንገቱ ፈሷል ጌታም ስለ ሰባት ዓመት ተጋድሎ ሰባት አክሊላትን አቀዳጅቶታል የሰማዕቱ የቅዱስ ጊዮርጊስ ተራዳይነት አይለየን አሜን